አው አምልኮ አይገባቸውም። እሳቸው ላላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከዋል። አሁን ተመልከቱ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድን ነው? በምንዙማ በነሽዳ ሆ መሐመድ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያደርጋሉ እኮ፣ ለቸገረው ደግሞ እንደዚህ ያደርጋሉ። ቸገረይም ብለ አታውራ ወሬ ጓዝህን ግዝ ይዘ ግባቃጥባሬ እንዳለ ባዕድ አምልኮ

እንደገና ደግሞ አላህ ምራንና፣ ሚዲያ ላይ መጥተው የአላህ ስምና ባህርያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርሰው ጌታ አይደለም። የነገረን እንይዛለን። ያልነገረን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን ጌታ አላሁ ስብሓነ ወተዓላ በምድር ላይ ያየ ስለሌለ ከቅያማ በፊት አይታይም። የኛ ጌታ ነቢዩ ሰለላሁ አለይህ ወሰለም ሂጃብሆ ኑር አሉ። እሱ እኮ በግርዶ ተጋርዶ አላ። መቼ ነው የሚታየው? አላህ ከሚያዩት ያደርገን። የቅያማ ቀን ነው። ስለዚህ የአላህ ባሪያዎች ወይ ከእኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ለምሳሌ ተውሂድ ምንድን ነው? ሽርክ ምንድን ነው? ሱና ምንድን ነው? ቢድአ ምንድን ነው? ዝሙት ምንድን ነው? ትክክለኛው ትዳር ምንድን ነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆን እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱ ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም? የሚል ተመስ በዚህ በኩል ያሉ ወንድሞች ይፈቀዳላሉ፣ በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም፣ ክልክል ነዋል። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም፣ ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ፣ አርቲፊሻል ኢንቴሊጀንስ ይባላል። ለሱ ጽሁፍ ጽፋችሁ ትልቁለታላችሁ እሱ በድምፅ አንብቦ ሰው አስመስለ ሰው ነው የሚያነባው? የሚመስላችሁ ማሽን ነው የሚያነባው። ይህን ኢብን ባዝ ከ10 ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው፣ የእሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከእሳቸው ከ10 ምናምን ዓመት ሞት በኋላ ማለት ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ። ዛሬ የሆነ ሰው ገብቶ ጥሩ ፐርሶናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ፣ ላይሰግድ ይችላል፣ ምን ላይል ይችላል። ሙስሊም እህቶችን የትም ቦታ ማድን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሂጂ፣ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ለዛ ነው ቅድም ምን ያልኩት፣ መልካም የተመኘው ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማ ሆኖ እናጋባ አልን እንጂ ምን አዲስ ነገር አመጣ፣ ይህን እንዴት ይከለከላል የሚሉ ወንድም እናቶች ስላሉ ማለት ነው። ሁለተኛ፣ ይሄው ሚዲያ ላይ አንድ ወንድም እኔ በስምም አላውቀውም? ከዚህ በፊትም በአካል ተገናኝተን አናቀም ጉዳዩ ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ ከአስያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብለዋል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን? በነፃ አጋባለው ከተባለ በኋላ የዚህ የዚህ ድርጅት አባል ለመሆን መቶ መቶ ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድነው? ማስረጃ ቢፈልግም እንደ ሸሪ አይደል የምናወራው። ልጅቷ መቶ ሺህ ብር ጠይቆኛል ብትልም ወይ ምስክር፣ ወይ የድምፅ ፋይል፣ ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱን መውቀስ አይቻልም። ነገር ግን እንዲህ አይነት በአንዴ ጋጠ ወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል። እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው። ምድር ላይ አንዱ አንዱን ያጋባል። ለምን ሰዎቹ እራሱ ስለሚታወቁ፣ የልጅቷ ቤተሰብ ስላለ፣ ማህረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል። ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድም የሙባረክም ሆነ ለሌሎች ወንድሞች መምከር ፈልገው ምክር አለ። እሱ ምንድን ነው? ተርሳ ስለ ስታዙ ሀይዝ መጥቷል እያለ ነው። ግን እያየውት አደለም። እንሻላ አስገባዋለሁ ነው። ቀጥሎ ስታ ጻፉ በልኝ። እሺ፣ ትናንት ለምሳሌ አሁን አንተም ከአስያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለውም ነው እኛ በእስልምና አሁን የተቸገር ነው ምንድነው የሌላቸው ሰዎች በስተው ነው ሐቅ አንድ አቋም ነው ሊኖራት የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት፣ እንጂ አንድ አቋም ተይዞ አጥፊዎችን በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሀቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው ወቁ። ፈን ነው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል፣ የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም በክብር ነው፣ ልክ ነው የሚያከብረ እንጂ ዛሬ እገሌ ይመጣል፣ እሱ እኮ በጣም ጨስ ያለ ነው፣ ፌመስ ነው። ግን አቂዳው ምንድን ነው ሲባል፣ በጣም ከባድ አቂዳ ላይ በመንዙ ማሸርግ የሚጨፍር ንሺዳ ምናምን የሚል አመጽመጥ የሚያስፋፉ ሴቶች፣ ወንዶች፣ ሴቶች ሚዲያ ላይ ከመጡ እኮ ነ ስንት ዘመን ሙሉ ፊትን ካላይ የወት ብሎ ያስገደደኝ ሰውል መልክቱ ግን ይደርሳል ይህ ሴት ደግሞ ሲሆን የሚታየው ፊት የባሰ ነው ሴቶቹ በፊልተር ይወጣሉ በፊልተር የፋራዎች አይደለም የከተማ ልጆች በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃል በፊልተር ይወጣሉ ሰው ፈተና ውስጥ ይጥላሉ ወንጀል ያስፋስፋሉ እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞች ሚዲያውንስ እንዴት ነው ለሀቅ የበላይ መሆን ያማንን ጠቀሙ። ስለዚህ ከዚህ በኋላ ትልቅ ርማት ያስፈልጋል። አላህ ሊፈራ ይገባል። ሀቅ ብቻ የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሀዲት ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የስላሴ እምነት ስለሚያምኑ ነው፣ አለ የእነሱን ክህደት ብለን ስናበቃ፣ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅም እቅምና መርቀን ስል አለ፣ እቅም እቅምና መርቀን ስል አላህ ያርገው የሚለውን እቶና አድርጌዋለሁ ብላለዋል። አላሁ አክበር ምክንያቱም አለ ዋሪሶች ነን ወራሾች ነን አለ። አላህ ያድርገው የሚለውን እቶና ቃም ቃም ቃም አድርጌ ስመረቅን ይሁን እላለሁ ሆኖ አገኘዋለሁ አለ። ይህ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪያክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳአዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹ ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት። አልሰለም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሀቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሀቂቀተን ነገ ሞተን የሰው ልጅ ለማያውቀው ነገር ባይተዋር አንድን ነገር ካወቀን በኋላ እልከያዘን እንጂ አልሐምዱሊላህ፣ ሁላችንንም ለተውሂድ አላህ ለመራ ይህን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነው እና ስለምና ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉ ና ሐቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል በል እንዲያውም ይዋደዳሉ ጭራሽ፣ ምክንያቱም ያገናኛቸው ስልምና ብቻና ብቻ ከተውሂዶች የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሃነሁ ተዓላ ራሱ ይለያያቸዋል። ስለዚህ ከነፍሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉ ሁላችሁንም። ደግሞ ምንም ያረካው ነገር የለም እና በኋላ ላይ ነው ሲገባኝ ያለው ነገር አይ ቲንክ ሀሜት ሀራም ነው በኢስላም የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ከአንተን የተማርኩት ሌሎቹንም ውሳዞች መሻይኮቹ በውጭ ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለን እና በኋላ ላይ መጨረሻ ላይ ጓደኛ አለኝ ውሳዝ ቀላሚን የሚባል ምናልባት ታውቀዋለህ። አንተ ከአንተ ጋር በጣም ትቀራረባላችሁ። አዲስ አበባ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለ ነው እራሱ የኛ ጀማዎች ናን ያለ ነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም እንደዚህ በእንትን ማለት በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። እኛ ሸሪያው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል የያዝናቸው ምንድን ነው? መተው ተመልሰው ከእሳት ወደ እሳት መሆን የለበትም፣ ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይ ቅርበን መስለም አለባቸው። በቃ ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉን እናያለን። እንዲገላለቡ እንዲገላለጡ አንፈልግም። በአካል የዛሬ ሶስት ዓመት አራት ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቶች ናቸው ተብሎ ላገኛቸው ሄጂ ሱሪ አርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠልኳቸው የነበረው ኢቨን እንኳን ሊጨብጥኝ ሁላ ነበር። ነው የረስተውት ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምቶዎቹ ራሱ ያ ነገር ሲገባ ነው ለብቻው ጀማ መፍጠርና ማስተማር እንዳለብን። በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብ ነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው። አንዳ አይደለም። ፐርሰናሊ እያያችሁት ነው ያላችሁት። አንዳንድ ሰዎች ማለት ነው ስንናገር ማለት ነው የሀላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ቤቶች እየተቀጠፈ የሰው ቤቶች እየተበላሸ ሲመጣ እና አንተ ፐርሰናሊ ነው እኔ አሁን የጀማል ምናምን የምትሉት ልጅ እኔ አላውቀውም። ራሱ አይቸውም አላውቅም። ራሱ እኔ የማውቃቸው እነዚህን ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ቤት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው ከዛ በኋላ እንደዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ፣ ማስቆም አለብን፣ ተው ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆ ሻ በጣም ተቆጡ፣ አበክር ነው ምር አዎ፣ በል እንዲያውም፣ ጃነ ከሸጧን በታች እየተቀጡ ነው ነው የሚሉት አሉ። አንተም አላቀው ነገር አለ እንግዲህ ስለ ዲን እናውራ አልኳቸው። እሺ ከዛ በደ አስረዳኋቸው። አሁን ለምሳሌ ስቲያርስነት ሰዎች